አንተ በስላሴ ዘንድ ተመርጠ ሀብተውልናን ስመ ክርስትናን አግኝተ የእግዚአብሔር ልጅ ተባል ዘንድ የኔ ምኞት ነው። እኔ በቁም ነገር አንተን የሚጠላ ፕሮቴስታንትም አንተን የሚጠላ ኦርቶዶክስም የለም። ምንም እዚህ ጋር ፖለቲካ ልንሰራ አይደለም። ላይቭ ላይ የተቀመጠ ነው፣ ግን እኛ በጣም በጣም እንወዳለን። የሚገርም መልካምነት አንተ ጋር አይተናል። እኔ ደግሞ በቁም ነገር ያው ላይቭ ላይ እንደዚህ ብዬ ካላቅም በቁም ነገር በጣም ነው ከዚህ በፊት ንስሐ ነው ልናገር፣ ጆሲን በንግግር አስቀይሜ አውቃለሁ፣ ተቆጥቼ አውቃለሁ። እንደልጅ ስለ እውነት በእድሜ ተቀራራቢ ሆነን ሳለ ማለት ሁለታችንም ወጣቶች ሆነን ሳለ ነገር ግን እኔን አክብሮ እንደ አባት እኔን እንደ አባት እሱ ደግሞ እንደ ልጅ ሆኖ ነው መጥቶ ይቅርታ የጠየቀው። የሚገርም መልካምነት አለው። እሱ ይሄን መልካምነት እግዚአብሔር አምላክ አይቀበለው። ሶ ይሄ እንዳለ ሆኖ ግን ጆሲ በሶሻል ሚዲያ ላይ በቲክታክ ፕላትፎርም ላይ ስለ እውነት በጣም ብዙ መመለስ የሚፈልጉ ሰዎች ሲኖሩ ወደ ወንድሞች ነው ልከው ወደ ወንድሞች። ብዙ ጊዜ ሰው ማግኘት ይከብደኛል፣ ሰዎችን አላገኘሁም ምናምን። ግን ሁልጊዜ ነፍሳት ወደ ቅድስት ቤተክርስቲያን በተጨመሩ ቁጥር ጆሲ፣ አንተን ካወቀንበት ዕለት ጀምሮ ሁልጊዜ በልባችን የምትመጣው የመጀመሪያ ሰው አንተን። ይሄ ደግሞ የሚሆኑ በጣም ስለምንወደ። አንተን መቼ የበለጠ ወደድኩ ጆሲ? እናትህን ያወቅኳት ያው አንቱ እያልኩ የማላወረው በጣም ስለምወዳት ነው። ማዘረ በጣም አንቱታም ይገባቸዋል። በጣም የተከበሩ ትልቅ እናት ናቸው። ግን እኔ አንቺ የምለው ከንቀት ሳይሆን ከፍቅር ነው። በጣም ስለ እውነት ነው ማለት ማዘረን ያወኳት ቀን አንተ ነው የበለጠን የወደድኩ። ምክንያቱም ያ ውጤት ማለት ጆሲ የተባለው ፍሬ የቤተሰቡን ጭምር ውጤት ነው፣ የማዘርም ጭምር የማዘር ነጸብራቅ ነው ከራሱ ጆሲ እና በቃ ሁልጊዜ ነው፣ ሁልጊዜ በልቤ ይመላለሳል ጆሲ ተወዳጆች የሆነ ገሌ መቶ ከሌላ ቤተ እምነት ዛሬ ሀብተው ልናስመክር ስናገኘ ወደ ቅድስት ቤተክርስቲያን ተመለሰ፣ የክርስቶስን ልጅነት አገኘ በተባለ ቁጥር በመጀመሪያ የምትመጣው ሰው በልቤ ጆሲ ያንተን፣ በጣም ስለምወድ በጣም በጣም በጣም እኔ ጋር ልዩ ቦታ ስላለ እግዚአብሔር አምላክ ይሄንን መጓጓቴን አይቶ የልቤን መሻት ተመልክቶ ያኔን ብቻ አይደለም። እዚህ በቲክታክ ፕላትፎርም ላይ የሚያውቁ የኦርቶዶክስ እህት ወንድሞች እህት ወንድሞችህን ብቻ አይደለም ኦርቶዶክሳዊ እናት አባቶችህን ኦኬ፣ ልመናና ጸሎት እግዚአብሔር አምላክ ተቀብሎ በቲክታክ ፕላትፎርም ላይ ያሉ ወንድሞችህንም ምኞት ጭምር እግዚአብሔር አምላክ ሰምቶ ተቀብሎ ወደ እውነተኛው መንገድ መልሶልን፣ በቃ እኔ ፍላጎቴ ነው ጆሲዬ፣ በቃ ፍላጎቴ ነው እኔ ከአንተ ጋር ነጠላ ለብሼ በቁመት ብትበልጠኝም እግዚአብሔርን ከአንተ ጋር ነጠላ ለብሼ ቆሜ አስቀድሼ አንተ ቅዱ ስጋውን ክቡር ደሙን ተቀብለህ ኦኬ የእግዚአብሔር ልጅነት እንድታገኝ ይሄ የኔ ምኞቴ ነው። አሁንም በጣም ነው የምወድ ሁሉም እዚህ ውስጥ ያሉ ወንድሞች እጅግ በጣም ነው የሚወዱ ሁሉም እያንዳንዳቸው በቲክታክ ፕላትፎርም ያፈራቸው እህት ወንድሞቼ ኦርቶዶክሲያን የሆኑ በአጠቃላይ እጅግ በጣም ነው የሚወዱ እና በርታልን በልብህ የሚመላለስ ጥያቄ ካለ ቀረ ወንድሞችን አናግራቸው ጠይቃቸው። ከሁሉ በላይ ነገሮች ላይ እንድትራመድ ሞር እንድትፈጥን የሚያደርግ እሱ ስለሆነ ማለት ነው እና ቅዳሴያችንን አብረን እንድናስቀልስ ፈልጋለባት እና ደግሞ ወዳል ን እወድሃለሁ አባት፣ እወድሃለሁ በእውነት። አንተ ምን ለምን እንደዚህ ትለኛለህ? በቃ እኔ ብቻ እላለሁ። አንተ እረፍ ምናምን ምናምን ብለህ እኔ አልነቅልህ አስወጣኝ፣ አጫውተ ምናምን አሸንፈኝ ቅጣት

አው ከኛ ቤት ይሰማሉ ግን ውስጥ ገብቼ ምናምን አላቅ ሆነ። ውስጥ ገብቼ ምናምን አላቅ ግን ከቤት ምናምን ይሰማል። አንድ በዚህ አጋጣሚ አንድ ነገር አላብዛና፣ አንድ ቆይ ለብቻ ነገር አለው ሱ ነገር አንተ አሁን የአንተ ታሪክና ጁሲ እኔ በህይወት ለመጀመሪያ ጊዜ ልክ ነፍስ ሳውቅ በቤተ ክርስቲያን ውስጥ ሲነበብ የሰማሁት የታመረ ማርያም ክፍል ስለ እውነት ይገናኛል እና፣ እሱን ለብቻ ሌላ ጊዜ ነገር አለ እኮ። ወደ ጨዋታችን መለስ። ቅዳሴ ስለዚህ በደምብ ሰምተህ አታውቅም? አዎ። ኦኬ እስቲ አንድ የቅዳሴ ፓርት ላስ ብል አለ ማለት ነው። ስለማይቀር አብረን ማስቀደሳችን እኔ ገና ካሁኑ ልጀምር። አማርኛ ነው? አይ ግዕዝ ነው። ግን እኔ አንድ ጊዜ እላለሁ፣ አንተ አንዜ ትላለህ፣ እንደዛ ተራ በተራ እንደዛ እየተጋገዝን እላለን። አንቺ ደግሞ ዜማ ላይ እሳት ነሽ። አረ አና ነው። ኦኬ ዜማሉ ዳራ ተው ተው፣ በእናትህ ዜማ ካለው እንትን አሁን በባለፈው መዝሙር በጣም ትንሽ አይምሪ የጠነቅጣል። አንተ በለው እኔ ልስማ። የሆነ ቪዲዮ ለቅቄ እንዴ እንግዲህ ወንድሞቻችን ሰላም እንዳይወጡ በቃ ተብሎ በጣም ከፍተኛ ደስ እኔ ስቀደው ስዘምረው ልክ ነበረ። የለቀኩት ቪዲዮ ላይ አላቅም። ከለቀኩት በኋላ ምን እንደተፈጠረ እና አኬ ጋር ሌላ ነገር ትንሽ ዘወትር ሁልጊዜ በእኛ በቅዳሴያችን ጊዜ ዘወትር የሚባለውን ፓርት ብቻ ላስብልህ። አይ ለምን መሰለህ ጁሲ፣ እግዚአብሔርን አብረን ማስቀደሳችን አይቀርም እና ከአሁኑ ላለ ማምለክ ግድ የለን። በጣም አጭር ነች። ሁልጊዜ በዘወትር የሚባለው የቅዳሴ ክፍል አጭር ስለሆነ እሱን አስብልህና እኔ ራሱ ዜማ ላይ ብዙ ጎበዝ አይደለው። ግን አንተ በጣም ስለምወድ ያው የቻልኩትን ያክል አስብልሃለሁ። ምንበራ ቅድስት ቤተ ክርስቲያን ተርጉት አረታት ወስልት በንቆባዝ ዮሐንስ

እያሰማርኩ ምናምን አይደለም አደ ብዙ ሊቃን ይኖራሉ። ምናልባት ዜማ የሚገመግሙና ከፍቅር አንጻር ያው ጆሴን ቅዱስ ቤተክርስቲያን ተመልሶ ገርጂ ማርያም ቤተክርስቲያን አብሮኝ ስለሚያስቀድስ ዝም የገና ከሆኑ ትንሽ ላስጠነው ብዬ ነው። በሰንበት ቀን የሚባለውን የመጀመሪያ ቅዳሴ ክፍል አብረን እንላለን። ሌላውን ሌላ ጊዜ በደንብ እናጠናለን። እሺ፣ ጆሴ እች ብለን በቃ ሌሎች የቶች ወንድሞችንም ብዙ አናለፋም ባይ ባይ እንላችኋለን። በሰንበት የሚባለው ኩሉ ዘገብራለ ጽድቅ ጻዴቁ መዘያ ከብር ሰንበተ ይይበር ፈላሲ ዘገባ

ሲጀምር በሰንበት ቅዳሴ ሲጀምር ልክ ይሄ ፓርት ነው የሚባለው ማለት ነው። ከዛ በኋላ እያለ ይቀጥላል። ይህች ቀን ምንኛ መት አስፈራናት ይህች ቀን መንፈስ ቅዱስ ከሰማይ ሰማይ ተወረደባት እየተባለ ከዛ በኋላ የሚነበበው የቅዳሴ ክፍል ይባላል። ከዛ ባህሌታ ደግሞ ይጀመራል እያለ ይቀጥላል። እያንዳንዱ ትርጉም አለው። ጆሲ በዚህ አጋጣሚ ተወዳጆች፣ ምናልባት ሌሎች ለማያውቁ ቅዳሴ ማለት ከቤቴ ልሄ እስከ ጌታችን ዕርገት ድረስ ያለው ክፍል በአጠቃላይ ማለት ነው። እያንዳንዱ ነገር ትርጉም አለው። ዜማው ብቻ ሳይሆን ኢቭን በቅዳሴ ጸሎት የምናደርገው አክሽን በራሱ ራሱን የቻለ ትርጉም አለው እና ጆሲ ተራ በተራ ንበረስቲ ሎ ዘገብራለ ጽድቅ እንዳልኩት በ ካልሆነ በደንብ እናሳጥረዋለን ይኸው

በጣም ፐርፌክት አድርገህ ማለት አይጠበቅብም፣ ጆሲ ዋናው ምንድን ነው? ሁሉም ሰው ሲለም ወዘያ ክብር ሰንበተ

ወዘያ ከብር ሰንበተ ወዘያ ከብር ሰንበተ። በጣም በጣም በጣም እግዚአብሔርን፣ ጆሲ ጀግና መቤቴ። አሁን ትርጉሙ ነገር ለማናውቅ ለእኔ አይነቶቹ እሺ፣ አሁን በዚህ ክፍል ላይ ምንድን ነው እያለን የነበረው? ወህሉ ዘገብራለ ጽድቅ። ድምፅ ተቆርጧል እንዴ? አይ ኖ ኖ፣ አለ። አሪፍ ነው። ኮፒ ሊንክ አድርጉ ጋይስ። እስከዛ ን ጎበዝ የምትሉኝ በጣም በጣም አመሰግናለሁ፣ አመሰግናለሁ። እንደኔ ትርጉሙ ደግሞ የማታውቁ ካላችሁ የትርጉሙ ትሰማላችሁ። አሪፍ ነው። ፈልዩ ኮኔክሽን አሪፍ ነው። ቅድም ትንሽ ተቋርጦ ነው። እሺ በነገራችን ላይ እኔም ያን ያክል ጆሴ ብታይ ጎበዝ አይደለሁም፣ ስለ እውነት እውነት ነው። በቤተክርስቲያናችን ውስጥ ያሉ ባለሙያ የሆኑ ዲያቆናት፣ ካህናት፣ አባቶች እንዲህ አይነቱን ዜማ ሲያዜሙ ተወዳጆች፣ ስለ እውነት ምን፣ እንዴት እንጃ፣ በጣም ልዩ የሆነ ስሜት በውስጣችን እንዲፈጠር የሚያደርጉ በጣም ብዙ አባቶች አሉ በቤተ ክርስቲያናችን ሰው ምን እያለን ነበረ የሚለውን ግን የተወሰነውን ያው በአማርኛ ተርጉመን እንመልከት ዘይድ ቁጭረም መጣሉ ሂድ አንተ እሺ ይቅርታ ሰው ምን እያለን ነበረ የኔ ተወዳጆች በሰንበት ማለትም በእሁድ እለት ማለት ነው። የቅዳሴያችንን የመጀመሪያ ክፍል ነው ስንል የነበረው ምንድን ነው የሚለው ክሉ ዘገብራነ ጽድቅ ጻድቅ ውእቱ ወዘያ ክብር ሰንበተ ይይበል ፈላሲ ዘገበአ አብ እግዚአብሔር ይፈልጠን ይኑ እምህዝቡ ኩሎ ዘገብራ ለጽድቅ ጻድቅ ውቱ ወዘያ ከብር ሰንበተ። ኦኬ ሶ ይሄ ክፍል በአማርኛ ሲተረጎም ምን እያለን ነው? የሚለውን ሀሳብ ላምብላችሁ። እውነት የሚያደርግ ሁሉ ሰንበትንም የሚያከብር ጻድቅ ነው። ወደ እግዚአብሔር የተመለሰ፣ ወደ እግዚአብሔር ምን ያለ፣ ወደ እግዚአብሔር የተመለሰ መጻተኛ ከህዝቡ ይለየኝ ይሆን አይበል። እውነትን የሚያደርግ ሁሉ ሰንበትንም ሁሉ የሚያከብር ጻድቅ ነው ይላል። ይህ ክፍል የቅዳሴያችን ክፍል ልክ በዕለተ ሰንበት ኦኬ፣ ልክ በቅዳሴው የመጀመሪያ ክፍል ላይ በቤተክርስቲያናችን የሚስተጋባው የመጀመሪያው ዜማ ይሄ ነው ማለት ነው። ኩሎ ዘገብራ ለጽድቅ ጻድቅ ውእቱ ወዘያ ከብር ሰንበት የሚለው ሰው እንግዲህ፣ ዛሬ ከጆሲ ጋር አብረን ማስቀደሳችን ስለማይቀር አንድ የቅዳሴ ዜማ አብረን ብለናል ማለት ነው። እና ጆሴ በጣም ጎበዝ በሆኑ ያው እኔ አሁን እኔ ራሱ ብዙ ነገሩን ስላበላሽው አልቀርም። በቤተ ክርስቲያናችን በጣም ጎበዝ በሆኑ ዲያቆናት ግን ይሄንን ዛሬ ያለውን የቅዳሴውን ዜማ ሪከርዳ አስደርገና እልክልሃለሁ። ይሄን ሁሉ ሰው ማለት ነው ታስደምመዋለህ። ጆሴ ሪከርድ የተደረገችውን በደንብ አብረህ እያልካት ሸምድደሃት በቃ እኛ ጸጥ ብለን ተዘጋጅና ነጠላ ለብሰህ ጆሴ ራሱ አስባችሁታል ጆሲ ሲል እንዴት ነው ላስመስል? እንደ ጆሲ ዘገብራለ ጽድቅ ጻድቅ ውእቱ እንዲህ ነው ይልል እንጠብቃለን። አረግድ ነው ስለ እውነት እያንዳንዱ ሰው ነው የምታስደም ነው እያንዳንዱ ሰው አይቀርም። እና በተረፈ ደና ነው ደና ነኝ፣ ጆሲ የኔ አባት በጣም ደናነኝ። ነኝ ዛሬ ደስ ስራ ላይ ነው ላይ ቤት ከፈትኩ መብራት እየጠፋ ምናምን እኛ ሰፈር አንተ በጣም እኔም በጣም ትላንትና ራሱ ላይ ባል መብራት ፈለገ ቫምፒየር ነው ብለህ ምስል እዛ አድርገው። ኮሜንት ሴክሽን ላይ አንዱ ፈለገ ቫምፒየር ነው ብሎ አልጻፈም። አሁን ብዙ ሰው እውነት ሊመስልህ ይችላል። አንዳንድ ሞኞ ነው እንሰዋለን። እኔ ቫምፒየር እንደት? ኧረ ተው ተው አሁን በዚህ ሰዓት መለወጥ አልነበረብኝም ተቀዳሴ መልስ ጆሲ አያስችልኝም በጂጂ ምን በየትኛው ቦታ ላይ ደካማ ጎኔ ነች ጂጂ ለዛ ነው ስስሜ በቃ አልችልም ለዛ ነው

አሁን እኮ ፈልዬ እንሳይ በቃ እድሜ ጠርቶ እድሜ ረጅም ነው የሚባለው እግዚአብሔርን እንደዚህ ላይቭ ላይ ፎር ዩ ፔጅ ላይ መጣልኝ። ከዛ እኔ አንድ ወንድም ስትል ገባው ሰላም ልበልኝ። ከዛ ስለ እኔ እያወራህ ነው። ከዛ በቃ የሆነ ውድ ቡጭ ብጭ ማለብኛ በመድሃን ያ ሎጣ ነበር፣ የምር ሎጣ ነበር አልሰማሁም። እግዚአብሔር ያሳኳል ጆሲ፣ እግዚአብሔር ያሳኳል አይቀርም እኔ እንደተመኘሁት አንተ ጋር ነጠላ ለብሰን በቅዳሴው ጸሎት ተገኝተን ሀብተ ውልድና ስመ ክርስትና አግኝተህ ልብህ ለዘመናት የናፈቀውን ጌታ ክርስቶስ ኢየሱስን ልጅ የሆነ ስጋውን በልተህ ደሙን ጠጥተህ ያቺን የደስታ ቀን እግዚር ሳይርቅ እንደሚያሳየን ተስፋ አደርጋለሁ። የኔ አባት አንተን በርታልኝ። ይበልጥ ደግሞ ነገሮችን ሁሉም ነገር በፐብሊክ አይወራም። ይበልጠ ደግሞ አንዳንድ ነገሮችን ደግሞ በአካል ስንገናኝ እናወራለን። መቼ ትጋብዘኛለሁ? መቼ እንገናኝ? ኧረ እንገናኛለን። አሁን ፐብሊክ ላይ ብንቀጣጠር መልካም ነው እንጂ እዚህ መልካም እኮ አይደለም። እሺ ነገ ደውልልኝ። በቃ እደውልልሃለሁ። በእውነት እደውልልሃለሁ። ቃ ሰላሳ ደቂቃ ዝም ብዬ ናፕ አድርግና አምስት ሰዓት ሲል ላይቭ ይገባል። ፈልጌ፣ ቴንኪው ማይ ብራዘር። እዚህ ያላችሁ ሁላችሁም ሁለት ሺህ አንድ መቶ ሰዎች መልካም ለሌት ይሆንላችሁ። በኋላ ስገባ ካላችሁ እንገናኛለን። ፈልጌ